ጤና ይስጥልኝ የፀሐይ ተቀጣጣዎች፣ እህቶቼ፣ ፍቅሮቼ፣ ማሮቼ እንዲሁም ክርስቲያን ወገኖቼ፣ ሙስሊም ወገኖቼ፣ እንኳን አብሮ አደረሰናቸው። እንኳን አደረሳችሁ። እንኳን አብሮ አደረሰን፣ አባባሉ ጠፋብኝ። የምር ዛሬ ምን እንደሰራሁ ላሳያችሁ። ዋ ብትን ነው ያልኩትና ሴጣኑ ቦለሌ ላርግበት። ለማንኛውም እንኳን አደረሳችሁ፣ ባረቤት ያላችሁ እህቶቼ፣ ፍቅሮቼ፣ ማሮቼ፣ ወንድም ሙስሊም ወገኖቼ፣ ክርስቲያን ወገኖቼ፣ ሁላችሁ እንኳን አደረሳችሁ። ሁላችሁንም፣ ዓመት ነውና በአመት አንዴ ነው የሚመጣው። እንኳን አደረሳችሁ። እኔ በአረቤት ፍጥ ተናምረው ለምን እስከ ዛሬ ብራሱ ብዙ ነገር አልቀረጽኩትም እንጂ አረቤ ኮኝ ፍጥ ትብት ተናምረው እና ምን ላችሁ ፈልጌ ነው ራሳችሁን ፍጥ ታርጉ። እኔ ልብስ የለኝም ጠለባት ላይ አልጠለብኩም ምናምን ምናምን እያላችሁ እራሳችሁን እንኳን አትበሉ ና ባላችሁ። እኔ የዛሬ የአምስት ዓመት ልብስ ነው ፋዝ የምጠርጉበት ማለት ነው። እና ለዛሬ ዓመት ለታመሙት ወገናችን ለሞቱት ነፍሴ ማለብን እንዲሁም ሁላችንም በሰው ሀገር ያለ ነው። በሀገራችን ያስገባን የያሰብነውን ያሳካልን። ሁላችንም ብዙ ሀሳብ አለንና ሀሳባችንን ያሳካልን መድኃኒዓለም እሱ። ሁላችንም እንኳን አደረሳችሁ ብያለሁ። ና ኤርፎን እንትን ሳነቃነቀው ይነቃነቀን ትይጮኋል። ና ምንላችሁ ፈልጌ ነው ላይቭ ላይ እንገናኝ ስምንት ሰዓት ላይ ላይቭ ላይ እንገናኝ። አሁን ፋ ፋ ብልጭ ፀሐይ ቆማ ታሳያችኋለች። እንዴት እንደሆነ ብታይ። ዝጋ። ቆጠጥር ሰርቼ ፀጉሬን ደስ ያደርገዋል። በቃ በቀላሉ ፏ በሉ። ዝጋ። ዶሮ ሰርቻለሁ። ዶሮ መቼም ዶሮ አያውቅም የለማ። ዝጋ። ስጋ ወጥ እያረኩ ላሳያችሁ። ዳቦ ዝጋ አለን። ቡና አፍቻለሁ። ዳቦ ምናምን ቆራርሻ አስቀምጫለሁ። ለይለኝ በደንብ አሳያችኋለሁ ማለት ነው። ጠላው ደግሞ ሊፈነዳ ነው የምትለው። ሊፈነዳ። ማርያም ዋይ ይሁ እንዴት እንደሚሆን ትናንትና ደፋው። ማርያም ደፋው ትናንትናና በጣም ተወጣጠረ። የዛሬው ግን ለጋ ነው። ማታ አይደለም። ምክንያቱም በጣም እኔ በቀላሉ አረብ ቤት ዋበት ተነምረው እና ፀሐይ ደልቶሽ ነው ትሉታለሽ፣ ነው እኔ ደልቶኝ አይደለም። ግን ባገኝ አጋጣሚ በቃ እነሱን። ራሳችሁን አስከብሩ ውዶች፣ ፍቅሮቼ። እስጋ ወጤ ላድርግና መጨረሻ ላይ ያስገባላችኋል። ለማንኛውም ወጤ ላደርግ ዶሮ ላደርግ ዶሮ ልሰራ ነው ምናምን ምናምን። አታሳዩ ለአረብ አታሳዩ። ሁሉ ነገር ለአረብ አታሳዩ፣ እሺ? እኔ አላሳያቸውም። የምሰራውን ነገር አላሳያቸውም። በህጎች ነው ሽታው እንዳይመጣ ብዬ ዝግት አርግ ነው የምሰራውና ጉዶቼ፣ ፍቅሮቼ፣ ማሮቼ በጣም ነው የሚጣፍጠው ሽታው ልነግራቸው አልችልም። እና እንኳን ያደርሳችሁ። ጉሮሮ ሁሉ ነው የማወጣው። ጉሮሮ በጣም ነው የምወደው። ከሚገርማችሁ ነገር ማለት ነው መላላጫ አለው ጉሮሮ አለው። እና ማናት እስኪ እንደኔ የሆነ ትፈራላችሁ። ስለምትፈሩ ከሆኑ አትፉ። አረቤ ተተኙ የራሳችሁ ስራችሁን ስሩ። በአግባቡ የእነሱን ስራ ስሩ። አትፍሩ፣ የምሬ ነው። አትፍሩ። በቃ ነፃ፣ ራሳችሁን ነፃ እርጉ። ገብታችኋል። ራሳችሁን አስከብሩ። ባለቤት ስትሰሩ ማለት ነው። እንዳይል እንዲቆጥርልኝ እርጎ እርጎ ይዤ መጥቻለሁ። ሌክቸር ቤተሰብ ያልሆናቸው ሌክቸር። ከኔ ተማሩ ከኔ ተማሩ ውዶች፣ ውስጥ ለምን ፀሐይን ባይመቻትም በቃ ራሷን ታስከብራለችና፣ እናንተም ፈልግ አልሰማችሁም። ራሳችሁ እንዴት እንደሆነ ሙሉ አላሳያችሁም። ራሴን ፏ ነው የማረገው እና የተቀረውን ላይብ ላይ እንገናኝ። ላሳያችሁ ተተቻለኝ አሳያችኋለሁ። እስኪ እግሮ ግሮሮ ነው፣ ግሮሮ ነው። እኔ ግን ልብሴን እንዴት እንደምውል ላሳያችሁ

የበር ይመስል እንደ ሀበሻ ቀሚስ እንዲቆጥር ልኝ ምን እንዳረኩ ታውቃላችሁ? ልብሴን ይሄን ነጠላውን ትርትር ታረጉታላችሁ ማለት ነው። ነጠላውን ትርትር አትሩት ቀሚስ ይሆንላችኋል። ከዛ ቀሚሳችሁ በዓል ሆነ ማለት ነው። በዓል ሆነ፣ በቃ እራሳችሁን እንትሪት አርጉ። ጓደኞች፣ እህቶች፣ ጭፍሮች፣ ብዙ ልጆች አላችሁ ወይ? የእናት የቤት አማረ ወይ ዳቦ የዳቦ ዳቦ ሲ ዳቦ ሲያምሩት ስ በኩባ ነው የጋገሩት። በኩባ ስላችሁ በከስ በከስ ነው የጋገርኩት። በጣም ነው የሚያምረው በጣም ጠፍጠር ቡና ይናፈላሉ። በቃ ምንድን ነው የቀረው? ቤተሰብ ቤተሰብ ደግሞ በጊዜ ሆነ በጊዜ ሆነው ነው። አት አት እንትን አትበሉ፣ በቃ አትደናገጡ። በአረብ ቤት ስትቀመጡ በቃ አትደናገጡ። ወይኔ ምን ትለኛለች ምናምን ምናምን አትበሉ። የራሷ ጉዴ ምንም ትበሉ፣ በላችኋለችኝ፣ አወጣችኋለችኝ። የራሷ ጉዴ የታቀናለኝ። ስንሄድ አለቀ ነገሩ፣ ከቤት ስንወጣ አለቀ ነገሩ። የከሌ ልጅ የከሌ ልጅ አንበረ። አሁን ኢትዮጵያ ቢሆን ውዬ ከሌለች ባለጌ ናት። የኬንያ ዶሮ ወጣት ሰራች ምናምን ምናምን እዚህ ሄዳ አባቷ ታቀኛለች አባቷ መሳሪያ ያደለም የሰብእ ታቀኛለች። ሲሄዳ ነገሩ አለቀ። ስሳፍር ነገሩ አለቀ። እና እና ባለቤት እንደ ዝፏ ብትን ይሄ የአምስት ዓመት ልብስ ነው። ይሄም የአምስት ዓመት ልብስ ነው። ስንት ጊዜ ከገዛውት አረብ አገር ገና እንደ ገዛውት ማነው ነጠላው ደግሞ እንደገባው ነው። ቤተክርስቲያን ማስቀደስ አለብኝ። ይዩ መጣሁ ግን ጹመት መታ ጸሎት ታደርግበት አለብኝ ማለት ነው ማመት ባሉን እየተባረከ እየተቀደሰ ያርግልን። የዛሬ ዓመት ደግሞ እቤቴ ፏ ብዬ እንዳከብረው ይርዳሽ እያላችሁ እሱ ያሰብሽው ይሳካልሽ። ይትቤን ደግሞ ሼር ላይክ አርጉና አበረታቱኝ። ፀሐይ ለእናንተ ራእያ እንድትሆነን ፈልጎ ለምን በቃ እንዴት ራሷን ማረግ ማድረግ አለባት ብላችሁ ተስፋ እንማር ብላችሁ ከኔ የምትወስዱት ብዙ ነገር ሊኖር ይችላል። ሸር ላይክ እያደረጋችሁ አበረታቱኝ ማለት ነው። ስለምታበረታቱኝ አመሰግናለሁ። አዳዲስ የሆናችሁ አዲስ ያልሆናችሁም አበረታቱኝ። አዳዲስ የሆናችሁ ቤቱን ሰብስክራይብ ኦል እያደረጋችሁ እምለቀውን ወደፊት፣ ምን ማን ያቀር ታዋቂ ሊሆን ይችላለሁ። ወደፊት የምሰራችውን ስራ ለእናንተ የሚጠቅም ሊሆን ይችላል። አላቅም። እኔ ግን በበጎ አድራጎት መጣ ይመስለኛል። ሰብሽን ይሳካልሽ ብ የምር የምር የምር በበጎ አድራጎት ነው የምሰራው፣ እንደዚህ ቅብጥብጥ ሳይሆን በቃ እንደዚህ ሱሪ ሳለብስ ምን ሳለብስ በጎ አድራጎት እንዲሰራ ፈልገውና ሀሳብሽን ያሳካለሽ ይሰጠኛል ተብሎ እግዚአብሔር የተመኙትን አይነሳም፣ የማይነሳ አምላክ አለና ሁላችንም የተመኘነውን አድርግልን። ቸርሰን ብትልኝ ወደ ላይብ ልገባ ነው። እናንተም ቸርሰን ብትልኝ ማለት ነው። ደህና ዋሉ። መልካም በዓል፣ መልካም በዓል ጓደኞች።